በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ብሩካን እግዚአብሔር ልጆች እግዚአብሔር ልጆች ተብላ ትጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጠን የሰጣችሁ፣ ከሰማያት ወርዶ መስቀል ላይ የተሰቀለልን የተሰቀለላችሁ፣ ወዳ የከፈለልን የከፈለላችሁ የዳን ህዝብ ያደረገን ያደረጋችሁ ሁላችሁ ድም ቆያችሁ ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብኪያው መንፈሱ ጋር በአንድነ በሶስትነቱ የተወደደ ተመሰገነ ይሁን። እግዚአብሔር ልጆች ገና በዓል የጌታ ልደት ወደ ቤተልሔም ኢየሩሳሌም ሄደን አስር ቀን እናከብራለን ብለን እግዚአብሔር ጋር አስበናል። አስቡበት። ቤተሰቦቻችሁ እናንተን መላክ የምትፈልጉ የወጠኛ ስራ 1 4 1386 ላይ ሳውቆኝ እግዚአብሔር ይባርካችሁ። ለዚህ ለሞት ከተሰጠ ስጋ ማን ያድነኛል? የሚለው ነው የትምህርታችን ርዕስ። የእግዚአብሔር ልጆች ሮሜ መልእክት ምዕራፍ ሰባት ቁጥር 24 ላይ ነው ቃል የሚገኘው። መልካሙን አድርግ ዘንድ ቁጥር 21 ላይ፣ ሮሜ 7 21 መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ በውስጥ ህግ አገኛለሁ ሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ ከአይምሮ ሕግ ጋር የሚዋጋውን በብልቶቼ ባለ በአጢአት ሕግ የሚማርከኝን ደግሞ ሌላ ሕግ ያለው እኔ የምንኛ ጎስቋላ ሰው ነኝ! ለዚህ ለሞት ከተሰጠ ሰውነቴ ማን ያድነኛል? እንግዲህ የአንድን መንፈሳዊ ሰው የህይወት ፈተናውን በውስጡ የሚያዳምጠውን በውስጡ የሚጋፈጠውን በውስጡ የሚታገለውን ትግል ነው ሐዋርያው ጳውሎስ በሮም መልእክት ላይ አውጥቶ የጻፈልን። እግዚአብሔር ልጆች እንግዲህ እግዚአብሔር ልጆች እኛ ሁላችን እግዚአብሔርን ህግ ሰምተናል፣ ክፉ ምን እንደሆነ እናውቃለን። በሙሴም መጽሐፍ በወንጌልም መጽሐፍ ኃጢአት የሚባሉ ጉዳዮችን እናውቃቸዋለን እናውቃቸዋለን፣ ልክ አለመሆናቸውንም ይነግረናል እግዚአብሔር ቃል መምህራን ያስተምሩናል ህሊናችንም አይምሯችን የሚባለው የውስጣችንም አለም እንደዚሁ ይነግረናል እና አይምሯችን በራሱ የራሱ ህግ አለው እግዚአብሔር እውነት ጋር የተገናኘ ምንድን ነው መሰላችሁ አይምሮ ማለት ቀጥተኛ አለም ነው በቃ ስናጠፋ ያኔ ነው ብሎ ይህ ሰው የእኔ ነው ብሎ አይምረንም ፊትለፊት የሚጋፈጠን ነው የአይምሮ ህግ ይባላል እሱ ህግ ነው በቃ አይምሯችን ይህንን እውነት ይዞ ከኃጢአት ጋር መፋለም ህጉ ነው እንደገና ደግሞ ሰማያዊ ደግሞ ህግ አለ። ቅድም ልሰማችሁት እግዚአብሔር ህግ አለ። መለኮታዊ ህግ አለ። እሱም በውስጣችን አለ። ኃጢአት ደግሞ ህግ ሆኖ ውስጣችን ገብቷል። አኝከኑ ጠነዋል ሔዋን አኝ ከዋጠችው አዳም አኝኮ የዋጠውን ፍሬ ውስጣችን ኃጢአትን ከቷል። በጣም የምናሳዝነው እኛ የተከለከለ ነገር የምንወድነን፣ አታርጉ በተባለው ነገር ምንደሰትነን። ለምን እንደዚህ ሆንን? ምንድን ነው የነካን እንዲህ አይነት በሽታ ለምን የያዘን ብትሉ ክፉና ደጉን ከሚያሳውቀው ዛፍ አኝከን ስለበላን ያ ዛፍ ማለት ከባድ መዘዝ ያለው ዛፍ ያርማቸዋል የእግዚአብሔር ቤተ መቅደስ ውስጥ ነጋዴዎች ሲገቡ ማለት ነው ወንበዴዎ ሻጮች እንዲገቡ መፍቀድ ማለት ነው አኝከን የዋጥነው ፍሬ ውስጥ የመቅደሱ ነጋዴዎች ሌቦች ውስጣችን ገብተዋል። ያ የኃጢአት ህግ ይባላል። ውስጣችን ደግሞ የኃጢአት ህግ አለ። አስገድዶ መንፈጽመው ማለት ነው። ተገደን እየጠላ ነው፣ ተገደን የምናደርገው ነገር አለ። ጠዋት እንጸጸታለን፣ ሲነጋ፣ ሲመሽ እንጸጸታለን። ካደግነው በኋላ ይሰማናል፣ ግን ደግሞ እናደርገዋለን። አሁን የዚህ መልእክት ዋና ሀሳብ እሱ ነው። በውስጥ ሰውነት በእግዚአብሔር ህግ ደስ ይለኛል። ህጋቶች አሉ። የእግዚአብሔር ህግ አለ፣ የአእምሮ ህግ አለ፣ ሁለቱ ይመጋገባሉ፣ የኃጢአት ህግ አለ። ሶስት ህግ ነው ይውስጥ አለ ማለት ነው። ፒራሚድ ሰርቶ አንዱ አንዱ እየተጋጥ እየሳበ እየጎተ እየተቃወመ ምንኛ ጎስቋላ ሰው ነኝ ይላል ጳውሎስ። እውነት ነው፣ እውነት ነው። የእግዚአብሔርን ሀሳብ መኖር እየፈለገን አለማድረጋችን አያሳዝናችሁም? እግዚአብሔር ልጆች ቃሉን እያሰብን እየተማርን ለመኖር አለመቻላችን አያሳስንም። ግን አንችልም፣ እንደ አንችልም። እግዚአብሔር ይበላችሁ። ህግ ማለት አስገዳጅ ማለት ነው። መምሸት ለምሳሌ ህግ ነው። በግድ ቀን ልናደርገው አንችልም። ተገደን ጨለማ ውስጥ እንሆናለን። መንጋት ህግ ነው። ግራቪቲ ህግ ነው። ልብረት ብላ አልችልም፣ ግራቪቲ ነው የሚስበኝ የህይወት ህግ ነዋ። ኃጢአትም ህግ ነው። እንደ ግራቪቲ ስቦ ይጥላል። ሰውነታችን ውስጥ፣ ልባችን ውስጥ ፈቃዳችንን ማሸነፍ ይችላል። በል በል ይላል፣ ጉልበት አለው፣ ጮኋል። ስለዚህ ኃጢአተኞች እንሆናለን። ማለት ያን ነገር በማድረጋችን ህሊናችን ይከሰናል። እግዚአብሔር ቃል ይፈርሳል፣ እናፈርሰዋለን። በዚህ እንጨነቃለን። እግዚአብሔርን በድል እንላለን። ሰላም እናጣለን። ደግሞ የሚገርማችሁ እግዚአብሔር ፍቅር አይለወጥም። በእርግጥ ግን ሰላማችንን እናጣለን። ከእግዚአብሔር ጋር ጤነኛ ግንኙነት እንዳይኖረን የህሊና በረብሻ ውስጥ እንገባለን። በቃ ይረብሻል። የውስጣችን ከተማ የማይለወጠው እግዚአብሔር ይረሳናል። የተቀየረ ይመስለናል። ምህረቱ ያለቀ ይመስለናል። ኃይሉ የማይሰራ ይመስለናል። በዚሁ ምስቅልቅል ነገር ውስጥ እንገባለን። ኃጢአት የላቸው የኃጢአት ጉድለቱ የኃጢአት ትልቁ ጉዳቱ ስነ ልቦና ቀውስ መፍጠር ነው። ሰው ላይ ብጥብጥ ነው የሚያደርገው። ይሄንን ጉስቁልና ይለዋል። አረ እና ነገር ግን ይህን ጥያቄ መልሶ አልቆመም። ሮሜ ስምንት ላይ ለዚህ ደግሞ ጥያቄ መልስ ይሰጣል። ሮሜ ስምንት ቁጥር አንድ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። አሁን ከምንለው ውስጣችን ያለው ማዕበልና ግፊት አለ ማለት ነው። ውስጣችን ጦርነት አለ፣ ፍትጌ አለ። አንድ ጓደኛዬ በወሩ ሜዳ ሆኛለሁ ይላል። በወሩ ሜዳ ማድሮ የተዋጉበት ሃይማኖት ጦርነት የተደረገበት አድዋ እንደማለት ነው። ጦር ሜዳ ሆኛለሆኝላችኋል ይ ይሄ ቦሩ ሜዳ የሚባለው ጦርነት ጦር አይደለም፣ የቃል ጦር፣ የትምህርት ጦር ነው። ውስጥ የሀሳብ የመንፈስ ጾር ወቅቶኛል። ቦሩ ሜዳ ሆኛለሁ ይላል ጓደኛችን ደሆነ። ከዚህ ግን ነፃ የሚያወጣን ደግሞ የክርስቶስ መንፈስ አለ። ስለዚህ ሰው እንደዚህ እንደማይችል ሆኖ ነበር የተቀመጠው ኩነኔ የሚባለው ፍርድ የሚባለ አለማመን የሚባለው አዳማዊ ባህርያችን ነበር ይሄ በክርስቶስ መንፈስ ግን የኃጢአት ህግ ይሻራል ይላል ህግን በህግ መሻር ግን ይቻላል ለምሳሌ ይሄ መምሸትና መንጋት ህግ ነው አይደል ኢያሱ ሲጸልይ ግን ፀሐይ ቆመች ወይ መሬት ዑደቷን ቆመች ህግ በህግ ተሻረ ማለት የመሬት ዙረት ህግ ተሻረ የክርስቶስ መንፈስ ተአምር ነው። መንፈስ ቅዱስ አቅም አልባውን ሰውነትና ስጋ አቅም እንዲኖረው ያደርገዋል። ጉልበት እንዲኖረው ያደርገዋል። ስሜቱን እንዲቆጣጠር ያደርገዋል። ራሱ እንዲገዛ ያደርገዋል። ልጆች የክርስቶስ ኢየሱስ መንፈስ ህግ ከሞትና ከኃጢአት ህግ ያድናል። ይህን ግን ምን ያስፈልጋል? እኔ እንደማልችለው እሱ አይችልም ብላችሁ እንዳታስበው። እኛ ላንችለው እንችላለን። ው ሞከር ነዋ። ስጋችን አልቻለውም። ሸክሙን፣ ትግሉን፣ ተግዳሮቱን አልቻለም። ተፈጠፈጥን። አንድ መዝሙር አለኝ። አዲስ አብይ ጾም ይወጣና እንዳንተ ያለ ማን ነው ትልሃለች ነፍሴ ስትረዳኝ እያየው ስትረዳኝ እያየው ስተረፍ ከራሴ አለው እስከዛሬ ክንድ ደግፋኝ ስንት ጊዜ ወደኩ ስንት ያነሳኝ ስንት ጊዜ ወደኩ ስንት ያነሳኝ ብዙ ጊዜ ወደኩ ስጋማ ማይሆን ብዙ ጊዜ ወደኩ ብዙ ጊዜ ወደኩ ብዙ ጊዜ ወደኩ እግዚአብሔር ምሕረት ደግሞ ብዙ ጊዜ ያነሳኝ። እግዚአብሔር ምሕረት ብቻ ግን አይደለም ያለው፣ ኃይልም አለው። ከኃጢያትና ከሞት ከኃጢያትና ከሞት ህግ ነፃ ያወጣችኋል የክርስቶስ ኢየሱስ ያሉ የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት ነጣ ያወጣቸዋል። የጌታችን መንፈስ ጌታችን ኢየሱስ ክርስቶስን ስላመንን መንን የተቀበልን መንፈስ ቅዱስ ከኃጢአትና ከሞት ህግ ያወጣል። ብዙ ሰዎች የማይቻለውን የቻሉት ከዚህ የተነሳ የተቀደሱትም ከዚህ የተነሳ ቅድስና የሚባለውን ልብስ ለብሶ ያየናቸው ናቸው ከዚህ የተነሳ ከመቤታችን ቅዱስ ድንግል ማርያም ጀምሮ ቅዱስ የተባሉት መንፈስ ቅዱስ ሊያቸው ላይ ስለነው የክርስቶስ መንፈስ ነው ያስቻላቸው፣ የቀደሳቸው፣ ብሩካን ያረጋቸው። ስለዚህ መንፈስ ቅዱስ ይቀድሳል ማለት ተስፋ አለን። ኃጢአት እንደሚያሸንፍ ሰውነታችን እንዳሸነፈ አምነን መንፈስ ቅዱስ ደግሞ እንደሚቀድስ ካላመንን ነው እኛ ወየለን። በሚበልጠው ማመን አለብን። በኃጢአት አሸናፊ ሆነ የተነዋስጋችን ሲያሸንፍ መንፈስ ቅዱስስ አምላካችንስ ሁሉን ቻውስ ከሃሌ ኩሉ ሁሉን የሚችለውስ እሱ ጌታ አይችልም ብለን ካመንን፣ ወይም ኃጢአት አሸንፎ ብለን ካመንን ነው እኛ ጉዳችን የሚፈላ እንጂ መንፈስ ቅዱስ የክርስቶስ መንፈስ ይቀድሰኛል የሚል እምነት ስናሳድግ እንቀድሳለን እንቀድሳለን። ስለዚህ መንፈስ ቅዱስ ይቀድሳል ማለት ነው። ሁለተኛው ደግሞ ለዚህ ከዚህ ባርነት ለመውጣት መንፈስ ቅዱስ እንደሚቀድስ ከልብ ካንጀት ማመን ያስፈልጋል። ወድቀህም ቢሆን ቆመህ ቢሆን ተወቅተህ ተፈውሰህ የትም ቦታ ብትሆን፣ በሞት ጥላ መካከል እንኳን ብትሄድ፣ እንደ ዳዊት ክፉን እንዳትፈራ መንፈስ ቅዱስ ይረዳኛል ብሎ ማመን የመንፈስ ቅዱስን ስራ ለማየት መሰረታዊ ነገር ነው ክርስቶስ መስቀል ላይ እንደተሰቀለ በእምነት ሊያወቅ ነው በምን ና አይተናል ባይናችን ይህንን እናምናል እግዚአብሔር ይመስገን የእግዚአብሔር ልጅ በነገር ክርስቶስን ስላምን አብ ሰማያት ላይ እንዳለ እናምናለን አላየ ነው ባይናችን መንፈስ ቅዱስም እንደሚሰራ የማመን ግን ጥንካሬ ሊኖረን ይገባል መንፈስ ቅዱስ እንደሚሰራ ባመንን ጊዜ ከዚህ ሰውነት ማን ያድነናል የሚለውን ጥያቄዎቻችን መመለስ እንጀምራል። ይህ ጥያቄ በሌላ መንገድ የእመቤታችን ጥያቄ ነበር። ይህ ነገር እንዴት ይሆንልኛ ብለዋለች። ያለ ወንድ ዘር እንደምትጸንስ እንደምትወልድ ሲነግራል፣ እኔ ወንድ አላውቅም እና ይህ ነገር እንዴት ይሆናል፣ ሰው የሚሳትፍበት ጉዳይ የለም ስትለው፣ መንፈስ ቅዱስ ነው የሚያደርገዋል፣ ወይም ኃይልም ነው የሚያደርገው። ለእግዚአብሔር ሚሳ ነው የለም አሁን ምሰሙት ትምህርት ለእግዚአብሔር የሚሳነው ነገር እንደሌለ የሚያሳይ ትምህርት ነው። መንፈስ ቅዱስ ይመጣል በእናንተ ላይ የልዑል ኃይልም ይቀድሳቸዋል የሚለው ማመን እንደ ቃልህ ይደረግልኝ እንደ እግዚአብሔር ባሕሪ ማለት ነው የሚፈልገው። በእውነት ይደረግልን፣ የሰማነው በልባችን ይጻፍልን። የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ብሩካን እግዚአብሔር ልጆች ትምህርቱ ላይ ኮሜንትና ላይክ አድርጋችሁ ስለምትወዱ ዘራችሁ ነው። ባልክ ኢየሩሳሌምን ጉዞ እንዳትረሱ። ቄስ አሸናፊ ገሩብ አለም ነኝ። ሰላም።